ሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፉ የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ለወላይታ ዲቻ ዋንጫው ተመላሽ እንዲሆን ተወሰነ። ከዚሁ ጋር በተያያዘም ከዘንድሮ የኢትዮጵያ ፕሪምየር ሊግ ወደ ከፍተኛ ሊግ የሚወርዱ ቡድኖች እንደማይኖሩም ታውቋል። የ2018 ዓ ም የኢትዮጵያ ፕሪምየር ሊግ በ20 ቡድኖች መካከል እንደሚደረግም ተወስኗል። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ሰኔ 24 ቀን 2017 ዓ ም ባካሄደው ስብሰባ የተለያዩ ውሳኔዎችን በማስተላለፍ ተቋጭቷል። ከተወሰኑት ውሳኔዎች መካከል የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፉ ያሸነፈ የተረፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆኖ ዋንጫው ለወላይታ ዲቻ ተመላሽ እንዲደረግ ውሳኔ ተሰጥቷል። በዚሁ መሰረትም የወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ዋንጫ የ2025 እና 26 የውድድር ዘመን ተሳታፊ እንደሚሆን ተገልጿል። ከዚህ በተጨማሪ የ2018 የውድድር ዘመን የኢትዮጵያ ፕሪምየር ሊግ በ2017 ተሳታፊ የነበሩ 18 ክለቦችና ከከፍተኛ ሊግ ያደጉ ሁለት ቡድኖችን በማካተት በ20 ክለቦች መካከል እንዲካሄድና በ2018 የሊግ ውድድሩ አራት ክለቦች ወደ ከፍተኛ ሊግ እንዲወርዱ፣ ሁለት ክለቦች ከከፍተኛ ሊግ እንዲያድጉ እንደሚደረግ ተወስኗል።